አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ እንደምን አላችሁ ልድና፣ የተከበሯቸው ተመልካቶቼ ሁላችሁንም ሰላም ሰላም ብያለሁኝ ብያለሁኝ። በሰላማችሁ ይብሳል። እንግዲህ እንደምትመለከቱት መርሳ አባገትዬ የኮሊደር ልማት ተጀምሯል ማለት ነው። እንደምትመለከቱት ይሄ ገበያው አካባቢ የነበረው የመርሳ ልጆች ታውቁታላችሁ፣ የኮንቲነሮች ምናምን ቲዎክስ አካባቢ መናሀሪያ በታች ይሄ ሙሉ በሙሉ ማለት ነው እየፈራረሰ ነው። እንደምትመለከቱት ያው ላክሲዮን ለምናምን ሊሆን ስለሆነ ማለት ነው። እና ያው እንደምትመለከቱት በሙሉ እየፈራረሰ ነው። እና በላይም በአስፋልት ዳርዳር የነበሩ ኮንቴነሮች እነሱን እየተነሱ ነው እየፈረሱ ነው ማለት ነው። እንግዲህ ደግሞ በዛሬው ዕለት ይሄ ገበያው አካባቢ የነበሩ ሙሉ በሙሉ ኮንቴነሮች፣ ሻይ ቤቶች፣ ምግብ ቤቶች እንዳውም መኖሪያም የነበሩ ጭምር በሙሉ ፈራርሰዋል። ያው እንግዲህ ይሄ ላክሱ ለምን ነው እና የስፓት ዳር ዳሩ ነው የፈራረሰው ማለት ነው እንደምትመለከቱት፣ ያው ይመስላል። ሁላችሁም ሰብስክራይብ አድርጉ አዲስ ከሆናችሁ፣ ወይም ቪዲዮ ላይክ ላይክ ማድረጋችሁን እንዳትረሱ ው እንግዲህ በኮልደር ልማት ብዙ ቦልዲያም ብዙ ፈጥኖች ተነስተዋል። ሌላም ቦታ ብዙ ኖሮች መኖሪያ ቤት ጭምር ፈርሰዋል ማለት ነው። ያው እንግዲህ ይሄ ደግሞ ሀገር እድገት ሲባል ነው። ይህ እንግዲህ ከምትመለከቱት ታች አክሲዮን ተሰርቷል። እነዚህ የምናገኝም ሙሉ አክሲዮን ይሆናሉ ማለት ነው። ገበያው እንትኑ የአስፋልቱ መናኸሪያው ታችኗል። እዚህ ጋር ደግሞ ምንድን ነው መናኸሪያው ተቀይሮ እዚህ ሊሆን ነው የሚባል ነገር አለ እና ይህን ይመስላል። ሁላችሁም ቪዲዮ ላይክ አድርጉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ኮሜንት አድርጉ እና ይሄ ነው የሚመስለው። ለኢትዮጵያ ያለፉታ ትመለከቱ ብዬ ነው። በመሰረት ሲሆናችሁ ኢትዮጵስ ምናምን በጣም ቆየት ያለ ሰፈር ስለሆነ ያው አሁን ላይ እንግዲህ ትመለከቱ ብዬ ነው። ገበያው አካባቢ የነበረው የመርሳ ልጆች ታውቁት አላችሁ፣ የኮንቲነሮች ምናምን ቲዎክስ አካባቢ ከመናኸሪያ በታች ይሄ ሙሉ በሙሉ ማለት ነው፣ እየፈራረሰ ነው። እንደምትመለከቱት ያው ላክሲዮን ለምናምን ሊሆን ስለሆነ ማለት ነው። እና ያው እንደምትመለከቱት ሙሉ በሙሉ እየፈራረሰ ነው። እና በላይም በአስፋልትም ዳርዳር የነበሩ ኮንቲነሮች እነሱም እየተነሱ ነው እየፈረሱ ነው ማለት ነው። እንግዲህ ደግሞ በዛሬው እለት ይሄ ገበያው አካባቢ የነበሩ ሙሉ በሙሉ ኮንቲነሮች፣ ሻይ ቤቶች፣ ምግብ ቤቶች እንዳውም መኖሪያም የነበሩ ጭምር ሙሉ በሙሉ ፈራርሰዋል። ያው እንግዲህ ይሄ ላክሲዮን ለሚሆን ነው እና የስፓልት ዳርዳሩን ነው የፈራረሰው ማለት ነው። እንደምትመለከቱት ያው ይህን ይመስላል ሁላቸውም። ሰብስክራይብ አድርጉ አዲስ ከሆናችሁ። ይህም ቪዲዮ ላይክ ላይክ ማድረጋችሁን እንዳትረሱ እና ያው እንግዲህ በኮሊደር ልማት ብዙ በወልዲያም ብዙ ኮንቲነሮች ተነስተዋል። ሌላም ቦታ ብዙ ኮንቲነሮች መኖሪያ ቤቶች ጭምር ፈርሰዋል ማለት ነው። ያው እንግዲህ ይሄ ደግሞ ለሀገር እድገት ሲባል ነው። ይህ እንግዲህ የምትመለከቱት